በስማ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ኦሪት ዘፍጥረት ምዕራፍ ሰላሳ ሰባት የኢሳው ትውልድ ኤዶም የተባለው የኢሳው ትውልድ እንዲህ ነው ኤሳው ከከናን ልጆች ሚስቶችን አገባ ኪጣያዊን የኤሎ ልጅ አዶስን የኤዋያን የሴቦ ሶሆ ልጅ ሃናን የወለዳትን የልባማን የእስሜል ልጅን አዋት ቴቤ ሲሞትን አዳሱ ለእርሱ ኤልፋዝን ወለደች በሲሞትም ራጉኤልን ወለደች የላባም የወይልን የጉሜልን ቆሬንም ወለደች ከናን ምድር የተወለዱለት የኢሳው ልጆች እነዚህ ናቸው ኤሳው ሚስቶችን ወንዶችና ልጆች ወንዶችን ሴቶች ልጆችን ቤተሰቡ ነው ሙሉ፣ እንስሶች ነው ሙሉ፣ በከናን ሀገር ያገኘውን ከዛ ሁሉ ሁሉ ይዞ ከወንድሙ ከያዕቆብ ፊት በከናን ሀገር ሄደ። ከከብታቸውንም ስለ በዛ በአንድነት ይቀመጡ ዘንድ አልቻሉ። በእንግድነት የተቀመጡባትን ምድር ከከብታቸው ብዛት የተነሳ ልትበቃቸው አልቻለች። የሚሰውን ከሴር ተራራ ተቀመጠ። ይሄ ሰውም ሄዶም ነው በእስሄር ተራራ የሚኖሩ የ የዶማውያን አባት የኢሳው ትውልድ ም ምንድ ነው። የኢሳው ልጆች ስሜ ነው። የኢሳው ሚስት የአዳሶ ልጅ ኤልፋስ፣ የኢሳው ሚስት የቤሴ ሞት ልጅ ራጉል። የኢሳው ልጅ ኤልፋስ ልጆች እነዚህ ናቸው። ቴማን፣ ኤሞር፣ ሳፍር፣ ጎቲን፣ ቄኒት ሚናም ለኢሳው ልጅ ለኤልፋስ ቅብት ነበረች። ማሌ ቀንም ለኤልፋዝ ወለደችለት። የኢሳው ሚስት የአዳሶ ልጆች እነዚህ ናቸው። የኢሳው ልጅ የራጉኤል ልጆች እነዚህ ናቸው። ናሁት፣ ዛራ ሲሞዛ እነዚህም የኢሳው ሚስት የቤሴ ሞት ልጆች ናቸው። የቤሴ ቤጎን ልጅ ና የአና ልጅ የኢሳው ሚስት የሌኤባማ ልጆች እነዚህ ናቸው። የኢሳው ሚሄልን የቤግዩጊዬ ሚሄልን ቆሬን ወለደች። የኢሳው ልጆች መሳፍንት እነዚህ ናቸው። የኢሳው የበኩር ልጅ ሐሊፋ ዝድጅሽ ቴማን መስፍን፣ ኦሜር መስፍን፣ ሳፍር መስፍን፣ ቄሌዝ መስፍን፣ ቆሬ መስፍን፣ ጎቶን መስፍን፣ ዓማሌቅ መስፍን ሜዶ ምድር የኤልፋዝ መሳፍንት እነዚህ ናቸው። እነዚህ የአዳሶ ልጆች ናቸው። የኤሳው ልጅ የራጉኤል ልጆች መሳፍንት እነዚህ ናቸው። ናወት መስፍን መስፍን ዛራ መስፍን ሲን መስፍን ሞዛ መስፍን በሄዶ ምድር የራጉኤል ልጆች መሳፍንት እነዚህ ናቸው። እነዚህም የኤሳው ሚስት የቤስ የሞት ልጆች ናቸው። የኤሳው ሚስት የሌባማ ልጆች መሳፍንት እነዚህ ናቸው። ይሂል መስፍን የጉሜል መስፍን ቆሬ መስፍን የኤሳው ሚስት የአና ልጅ የሌባማ ልጆች መሳፍንት እነዚህ ናቸው። የኤሳው ልጆችና መስፍኖቻቸው እነዚህ ናቸው። እነርሱም ሄዶም ልጆች ናቸው። የሴሪ ዘሮች በዚ ልጆች በዚያች ሀገር የተቀመጡ የሆርያዊ የሴር ልጆች እነዚህ ናቸው። ሉጣን፣ ሶባን፣ ሳባቅ፣ አናም፣ ዲሶን፣ የሶር ዲሳን። እነዚህ በሄዶ ምድር የሆርያዊ በሴር ልጆች መሳፍንተ ናቸው። የሉጣን ልጆች እነዚህ ናቸው። ሆሪ ሃማን፣ የሉጣን ትምናናት። የሶባ ልጆችም እነዚህ ናቸው። አሏዋን፣ ማኔት፣ አቤል ኤቤል፣ አሳፋር፣ አውናም። የሳባቅ ልጆች እነዚህ ናቸው። ኢአ አናን ይህም አናን በምረበዳ የአባቱን የሳባቅን አህዮች ሲጠብቅ ፍል ውሃዎችን ያገኘ ነው። የአናን ልጆች እነዚህ ናቸው ዲሶን፣ የአናን ሴት ልጅ ሌባማ የዲሶንም ልጆች እነዚህ ናቸው፣ የምዳን አስባን፣ ቢኦር፣ ይትራን፣ ክራን። የሶር ልጆችም እነዚህ ናቸው፣ ከልሃን፣ ዛኦን፣ አቃን። የዲሶንም ልጆች እነዚህ ናቸው፣ ኡሳ፣ አራን። የሆሪ መሳፍንት እነዚህ ናቸው፣ ሉጣን መስፍን፣ ሶባን መስፍን፣ ሳባቅ መስፍን፣ አናን መስፍን፣ ዲሶን መስፍን፣ ኤሶር መስፍን፣ ሪሶን መስፍን። በሴር ምድር በየሹመታቸው በመሳፍንት የሆኑ የሆሪ መሳፍንት እነዚህ ናቸው። የኤዶም ነገስታት በእስራኤል ልጆች ላይ ንጉስ ከመንገሱ በፊት በኤዶም አገር የተነሱ የነገሱ ነገስታት እነዚህ ናቸው። በኤዶም በኤዶም የቢዮር ልጅ ባላቅ ነገሰ። የከተማውን ስም ዲናባ ነት። ባላቅም ሞተ። በእርሱ ፋንታ የባሶራዊ የዛራ ልጅ ኢዮባብ ነገሰ። ኢዮባብም ሞተ። በእርሱ ፋንታ የቴማናዊ ሀገር ውሳስም ነገሰ። ውሳስም ሞተ። በእርሱ ፋንታ የሚዲያም ሰዎች በሞዋብ ሜዳ የተገደለ የቤዳር ልጅ አዳድ ነገሰ። የከተማውን ስም አዊት ተባለ። አዳድም ሞተ። በእርሱም ፋንታ የምስሬ ቋው ሰምላ ነገሰ። ሰምላ ሞተ። በእርሱ ፋንታ ወንዝ በወንዝ አጠገብ ካለችው በርሆት ሳውን ነገሰ። ሳውንም ሞተ። በእርሱም ፋንታ የአክቦር ልጅ በአልሃን ነገሰ። የአኮብር ልጅ በአል ሀናም ሞተ። እርሱም ፋንታ አዳር ነገስ። የከተማው ስም ፎገር ነው። የሚስቱም የሚዛብ ልጅ የምጥር ሄደ ነው የወለደችለት ነው ጤብልን ትባላለች። የኢሳው መሳፍንቱ ስም በየነገዳቸው በየስፍራቸው በየሀገራቸው በየሕዝባቸው ይህ ነው። ትምና መስፍን፣ አሏዋን መስፍን፣ ኤቴት መስፍን፣ ኤሌባማ መስፍን፣ ኤላ ፊኖን መስፍን፣ ቄኔዝ መስፍን፣ ቴማን መስፍን፣ ሜቤሳር መስፍን፣ እግሜል መስፍን፣ ኢራን መስፍን በዚህም በግዛታቸው ምድር በየመኖሪያቸው የሄዶ መሳፍንት ናቸው። ኤዶማውያን አባት ኤሳው ነው።